እንዲሁ አባቴ ሙታናት ነው፣ በግ ማረግ አባቴ ሙትኔ ሸው ላይ ነው። ግን እኔ አፈር ፈልተና ያደግ ብዬ ነው እንጂ አንተ እንቀይር ቀይረኝ አልኩህ። ኧረ ተሰራ ዛሬ ስራ ተሰራ

አንደኛውን እንደዚህ አይነት ድፍረት አታበታቸው አምጣው ዝም ብሎ ስራ ፈት እኮ ናቸው እዚህ ተቀምጠው ነው ቢሆንም ከነሱ ጋር መነጋገሩ እንዴ መንገዱን ቀይረን ብንሄድ ነው ይሻል ይሄ ረጅሙ መንገድ ይሻለናል በዛ መይደክ ማን እንደው አንቺ እንዴ ቢሆንም ነይ እንድና ታልሆነ እንዴ ወንድ ምን የምናገር የታባቱ ገና ሲመጣው ፊቱ ላይ ሲቆም ነው የሚሮጥ ነይ እንድባክ እነሱ ነው ዝም ብለን ተምናጋጥማቸው ብዬ ነው እንጂ እሱ አንቺ ቆይስ ወይስ ቁም ቁራ እንዴው እንደምናሽ እንዴው ደህና ናችሁ ወይ ደህና ደህና ሯ እንዲ ደሞ ሰፈሩ እንደ ወዲዚህ ብቅ ብቅ ብላችኋል። እንዲ ወዴት ነው? እሷ እንዴት ነው? ምን ነው አምሮባችሁ ደግሞ ሰፈራችን ቀወለቀን።

እናንተ እዚህ አብሮ ተጎልቶ የሚውሎች ናቸው። እና ብዬሽ ሚውሎች በስነ ስርዓት ነው እያናገርናቸው። አንድ አየሽ ተቀምጦ መዋለራው ስራ ነው። አንቺ እንግዲህ እንደው በዚህ የሚያመላልስሽ፣ እኔማ ስራ ስላለኝ ነው። እኛም እዚህ የምንቀመጥ ነው መልከፍ ነው ስራቸው። ሰው መልከፍ ብታውቂ ባታወቂው በጣም ትልቅ ስራ የምላችሁ እናንተ ማን ነው ያስቆማችሁ? ንገሪ። አብራችሁ የነበሩ ልጆች ናቸዋ እነዚህ። አመጤኝ እነማን ናቸው? ቅድም አብራችሁ ስትላከፉ የነበሩት ናቸው። አይ ደግሞ እያወጠብሽ ወንድሟ ከመጣ ት አልተጠጣልሁም። መጣ ምን አገባኝ። አንቺ ማን ነሽ? እንደውም ወንድማ ለምን ይዘናቸውን እንምጣ። እውነትሽን ነው፣ ሁ ሁላ ሳያቸው እንደውም ይሻላል። እንደውም ሁለቀም በዚህ ስናድፍ ስናገድም እንደዚህ ከሚያደርጉት እንደውም፣ አንቺም ሂጂና ወንድምሽን አምጪው። እኔም ወንድም እንዲሁ ኋላ፣ እኛም ቀጥረን እናምጣቸው እና እዚህ ተደብቅ፣ እነዚያን ባለጌዎች እናሳያቸው። እሺ፣ እንዲሁ እንደዚያ ነው የሚሻለው። አሁን ሂጂ፣ እሺ በይ። እኔም ልሂድ፣ አንቺም ህጅና ተሎ ነ ምን ነው እዚህ ታፍጫጫለህ? በጎችን በጎችን እየጠበክ የለ? ኧረ አንተ ደህና እንደው አሪፍ አርጋል። ዋ እንግዲህ የማንም እሰጣቸው ነኝ። እንደው አንተ እንኳን እንደው ዝም ብለህ ወደ ትዳሩ ምናምን እንደው አላሰብክም? እኔ ማናዬ ነው? አገባ አብሬ የማገባ ገባ እሷ እንዴት ያለች ልጅ

ምን ነው? ደህና አይደላችሁም? እንዴት አንተ ቤት ነው መስሎኝ፣ ሰጣ ጊዜ መጡ። ያኔ እኮ እፈልገናችሁ ምናምን ስትለኝ ጊዜ ምን ሆናችሁ ነው ብዬሽ። ነው ነገር ብዙም የሆኑ ልጆች ጊዜ እንደው ብትቆጣቸው ምን ይሆን ብለው ነው ያስቸገሩ። ማናባቱ ነው ደግሞ እንደዚህ ቋንቋ አይደለም እንዴ? ስናልፍ ቢላከፉ ነው እንደዚህ። አንተ ጓድ ምን ምን ትለዋለህ? ከመንገድ የሚቀመጡ ስራ ፈቶች ናቸው እነሱማ። ስራ አውቁ ምን ያውቁ ዝምሎ እነሱ ምንም ምን እንዳደረጉ አታያችሁት። ስለዚህ እናንተ እኛ ያሰብን እናንተ ከሆነችሁ ናችሁ። እነሱ አሁን ማስቆማቸው ወይ መለከፋቸው ስለማይቀር እኛ ስነድ እናንተ እንድታያቸውና እንደው ብትቆጣቸው እንግዲህ አስጣስ ብለን እንከተላቸዋለን። እኛ እናንተ ሄዱ፣ እኛ እንከተላቸዋለን።